አሳልፈናል የተጣላንባቸው ነገሮች ብዙ ነገር ቢሆኑ፣ ግን ደግሞ እንደ ድንገት ሽምግልና ሲመጣ አንተ እንድትኖርልኝ እፈልጋለሁ። ጓደኛዬን ረጅም ዓመት አብረን አሳልፈናል። ስለዚህ ላገባ ነው፣ ገባ ነው ያው እንግዲህ እነሱ ያውቃሉ። እነሱን እንጠይቃቸው። አንቺ ማንንም አታገቢም። አሰሚኝ እ ማንንም ማጓታችም በ ማንንም ማጓታችም አንተ እንደዚህ ያደረግህ ከዛ አንተ ላገባው እኔ ነው። ታገቢ ማንንም ማጓታችም አንቺ እሺ። ይህ እዚህ የተቃአትንጋ አላውድም። ላገባ ነው መብቴ ነው። ወይ ዘንድሮ፣ ወይ ዘንድሮ፣ ሰው ሆነ ዝንጀሮ። አለያ አገሬ ሰው ሰላም ሰላም ሰላም። እንዴት ናችሁ ውድና የተከበራችሁ በመላው አለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን አንድ ቤተሰቦች እንዴት ናችሁ? ደና ናቸው ያለውን እግዚአብሔር ይመስገን ደና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን ህዝባችን እንዲጠብቅልን ሁላችንም በየ ሃይማኖታችንን ጸልይ እያልኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ ደንቁታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳባሴት በኮሜንት እንድሰጡ እያልኩኝ እንግዲህ ከጽጌ ሊጀምርና ጽጌ በዚህ ቪዲዮ ላይ ማህተሟን አውልቃለች በጣም ያሳዝናል እውነት ለመናገር ይሄ የጽጌ ብቻ ሳይሆን የብዙዎቻችሁ የፌመሶች ችግር ነው ቬሎ ስትለብሱ የሆነ ፕሮግራም ስትሄዱ ምናምን ምናምን መስቀላችሁን አውልቃችሁ መስቀልን ሲፈልጋችሁ የምታወልጉ ሲፈልጋችሁ የምታጠልቁት አይነት ነገር አድርጋችሁ የምታስቡ በጣም ብዙዎች አላችሁ። የሆነ መስቀል የእናንተን ውበት የሚያጠፉ አድርጋችሁ ለምታስቡ ነው ይሄ ቪዲዮ እንዲደርስልኝ የምፈልገው። መስቀል ለኛ ኃይላችን መጽናኛችን፣ ቤዛችን፣ ውበታችን ነው። ውበታችን መስቀል አውልቀን ምንም አይነት ውበት የለንም እኛ ኦርቶዶክሳውያን ስለዚህ በጣም አዝኛለሁ፣ መስቀልሽን በማውለቅሽ ብዙዎችም። ልብ ያሉሽ ኮሜንት ላይ ልብ ብለሽ መቼም ልብ ትገዣለሽ ብዬ አስባለሁ። እርቃን መሄድ ሳያንስ ብዙ ነገሮችን በሱ ስንቆጣ እንደገና መስቀል ማውለቅ ማለት በጣም የሚደብረው አውቃለሁ። ለውበት ብለሽ ሊሆን ይችላል፣ ለዚህ ፕሮግራም ብለሽ ሊሆን ይችላል። ግን ደግሞ ይሄ ተገቢ አይደለም። እንኳን ዓለም ለቪዲዮ ቀርቶ ትክክለኛ የጋብቻሽ ቀን እንኳን በጣም የማደንቃቸው አርቲስቶች አለሆነ አንዳንድ ቬሎ አድርገው ማህተማቸውን በወግ አድርገው የሚያሳዩ በቃ ይሄ የተዋሃደ ልጅ ማለት እና ውበት ያጠፋል እያላችሁ እያወለቃችሁ ሰይጣን ባሰበስቡ ደስ ይለኛል። ከዛ ወደ ቪዲዮ ሊሄድን ማለት ነው። ዋናው ጉዳይ መጀመሪያ መናገር ስላለብኝ ነው። እንግዲህ በዚህ ቪዲዮ ላይ ብዙ የተለያዩ ኮሜንቶች ተጽፈዋል። የመጀመሪያው እንደነገርኳችሁ ስለ መስቀሏ ነው። ቀጣዩ ደግሞ ጽጌ ማግባት ፈልጋለ ጽጌ ማግባት ፈልጋለች ነው። አብዛኛው ማንም አይፈልጋለች ሴት ልጅ እኮ በተለይ ሴት ልጅ ያው ወንድ ልጅ ትዳር ሲሉት በጣም ይጨንቀዋል፣ በጣም ይፈራል። እውነት ለመናገር ሴት ልጅ ግን ትዳርን በወቅቱ ብትይዝ፣ ብታገባ፣ ብትወልድ፣ ሕይወትን መምራት ብትችል፣ ለሷም ለቤተሰቦቿም ደስታ ነው። ይሄ ግልጽ ነው። ግን ያው ብዙዎቻችን እድሜያችንን የምንጨርሰው አላስፈላጊ ሰዎች በሕይወታችን ስለሚመጡ ነው። እንዲሁም ደግሞ ከጎረቤት ከአካባቢያችን የምናያቸው ትዳሮች መልካም አለመሆናቸው ራሱ ተጽዕኖ ይፈጥራል። ነገ እኔም ባገባው እስር ቤት ነው ብዬ እንዳስብ ያደርጋል ማለት ነው። ባጭሩ መልካም ሰውን አለማግኘትም ራሱ ትንሽ ከባድ ነው እና ይሄ ነገር ያው ምንም አይደንቅም። ጽጌ ማግባት ብትፈልግ ለማለት ፈልጌ ነው። በመቀጠል የዳኒና የጽጌ ጭቅጭቅ፣ በነገራችን ላይ ደስ የሚል ጭቅጭቅ ነው። ስንቱ አላረል በቃ ጸቡ ራሱ ለዛ የሌለው ጸብ ያለው ኮ ዩቲዩበር አለ። የእነሱ ግን ከመጀመሪያው ጀምሮ ሲስቁ ሲጫወቱ፣ ደግሞ ሲጣሉ፣ በብራንኩ ሲጨቃጨቁ በቃ በብዙ ነገሮች እያየናቸው ስላደግን እነሱም ስላደጉ ምንም አይመስለንም እና በቃ በዚህ ላይ ደግሞ አሁን ላይ ዳኒ በኃይል ነው እየተናገረ የነበረው፣ እኔ እያለሁ ማንንም አታገቢም። ይሄ እኮ አምባገነናዊነት ነው። ዳኒ መጀመሪያ ከአንተ ምን ይጎለኛል፣ ምን ማድረግ አለብኝ፣ ከኔ ምን ይጠበቃል የሚለውን ነገር ማሰብ አለብህ። እንግዲህ ከፍቅረኛ ከፍቅረኛ ጀመረች እያለ እያለ አሁን ጭራሽ ሽምግልና ሽምግልና ጋር ደረጃ ደርሷል፣ ማለት ነው። እንግዲህ ከሽምግልናው ቀጥሎ ምን ሊመጣ ይችላል የምናየው ይሆናል። በእርግጥ እነሱ ቪዲዮ እየሰሩ ነው። ምንም አይነት ጸብ የለም በመካከላቸው። ሁልጊዜ ምን እንደምላችሁ አብዛኛው ዩቲዩበሮች ሰላምን ስለማታዩላቸው፣ መልካም ነገር ሲሰሩ ስለማታዩላቸው በቃ የሆነ ቪው ጣበሽ ጠረር ሲልባቸው የሚሰሩ ጸብ ነው። ጸብን ደግሞ ታውቃላችሁ፣ ያው እኛ ተሰልፈን ነው የምናየው። የሴጣን ቀንድ ሆነ ማለት ተሸክመን ማለት ነው የምንዞረው ማለት እና በዛ ምክንያት ያው እነሱም ደግሞ በጣም ቆይተዋል። ከአዲስ በአጠቃላይ ከዱባይ ከተመለሱ ጀምሮ ሰላማዊ ቪዲዮ እየሰራ ያለው ጥሩ ሊማን ኢሳቅ ነው። ኢሳቅ የሚባለው ልጅ የሄዱ ፈታ ፋታ የሚያደርግ ቪዲዮ የሚሰራ ሌሎቹ እንዳለ አብዶ ነው የመጡት፣ የሄዱት ከሩዝ ውስጥ የሆነ የእብድት መድኒት እንዳትጨምረው ሳይሉ አይቀሩም። እና አንድ ሰላም ያለው ቪዲዮ የሰራ የለም ከነሱ ቲም ውስጥ ማለት ነው። እና ወደ ራሳችሁ ተመለሱ ማለት ነው። የእናንተ እንኳን ለምደነዋል፣ ለነገሩ ሁሉንም ለምደነዋል። ምንድን ነው ከመጡት ጀምሮ ጸብ፣ ጭቅጭቅ፣ ንትርክ ምናምን ይዘው ነው የሚመጡት ሁሉም። እና ለማንኛውም ሁላችሁም ደግሞ በየራሳችሁ ስለተከፋፈላችሁ እራሱ ደስ ብሎናል። አንዱ አንዱን ከሚረግጥ እንደዚሁ በየ እንደ ድሯችሁ ለየ ብቻችሁ መስራታችሁ ጥሩ ነው። ለማንኛውም ጽጌ ሽምግልናዋ እንግዲህ ይህንን ይመስላል። ቀጣይ ምን ሊሆን ይችላል የምናየው ይሆናል። ቀጣይ ደግሞ እኔ ሳስበው ማለት ነው አንዳንድ ወጣት ወጣቶችን ሰብስባ ሽማግሌዎቹን ሄደያቸው ብላ ምትልገው ይመስለኛል። ዳኒም ማለት ነው ከዛ ያው አበደ ሽማግሌዎቹን በጥፊ በጥፊ በቦክስ እያለ ከቤት ያስወጣቸዋል ማለት ነው። ያው ቢደባደብም ብላ ትልቅ ሰው አታመጣም። ለቁም ነገር ነው እንጂ ለወሬ የመጣም ትልቅ ሰው እና ወጣት ወጣቱን ታመጣና እንደሱ እኮይጎች ስለሆኑ ቦክስ ይገጥማል ማለት ነው። ሶስት በአንድ ወይ አራት በአንድ እንጠብቃለን። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አትርሱ። ቅድም የሰራሁትን ቪዲዮ ያላያችሁ በድጋሚ፣ ዒድ ሙባረክ ብያለሁ። ለመላው የእስልምና እምነት ተከታዮች በሙሉ በያላችሁበት በዓሉ ሰላም እንዲሆንላችሁ እመኛለሁ። ወዳችኋለሁ። መልካም ጊዜ። ቻውቻው